የተለመደው በየቦታው እንሸጎጣለን። አያሰድም ከወደዚህ ገባ ነው ግን ከወደ ኋላው በዚች ጋር ነው ይወጣ። ጨለማ ነው እየተኮስን እያለ ስንገባ ዋና አዛዥ ኢማም ሙሐመድ ነው። የክፍለ ጦር ዘመቻ መሪ እንድሪስ መኮንን፣ ምክትል ዘመቻ መሪ ሙራጅ፣ የክፍለ ጦር ኦርዲናንስ ጀማል ሁሴን ተካኝ፣ ምክትል አፋ አረጋው፣ ፋይናንስ እንድሪስ አቢ ከማል፣ ምክትል ዘላለም ተካልኝ አሪያ፣ ሎጂስቲክስ ደሞዝ ደሳለው መንገሻ ምክትል አተማ እሸቱ አሊ የሰው ኃይል መሐመድ ሁሴን ምክትል ሲሳይ መብሬ የስልጠና መምሪያ ቼሬ ሞገስ ምክትል ደረሰ ካሳው የሕግ አገልግሎት ወይም የፍትህ አገልግሎት ስንዴው ሽበሺ ምክትል አህመድ ሰይድ ሁሴን አስተዳደር አሰፋ አራጋው

መቆማችንን እና አደራ መሸከማችንን እናረጋግጣለን። እነዚህ በጎን የቆሙት ሁለቱ አዛዥና ምክትል ናቸው። የክፍለ ጦሩ ኢማም መሀመድ አዛዥ ነው ያለለት ምክትል ነው የዚሁ ክፍለ ጦር ማለት ነው። ሌሎችም አመራሮች አሉ በደረጃው ተዋቅሮና ተሳስሮ አማራን አገራና የአማራ እንደ ለማጥፍ ብሎን የኢትዮጵያን ህልውና ለመወጣት ቆርጦና ታጥቆ የወጣ የቁርጥን የቁርጥ ቀን ያደረ ተሸካሚ መሆኑን አማራን ሕዝብ ሆነ የአማራ ደጋፊ እንዲያውቅልን እንፈልጋለን። አይበቃም እንዴ? ሁላችንም ማሰብ ያለብን ሲና ብቻ ነው። ከመንቀሳቀስ ማለት ነው። ስንወጣ ተቤታችን ወጣ ነው ለማድረግ ነው። አማራ ነጻ ለማውጣት ነው። ኢትዮጵያ ነጻ ለማውጣት ነው። በዚህ መሰረት ሁሉንም ትተን ወጥተናል። አላማና ፕላናችን እዚሁ ላይ አድርገን ትግላችንን በፍጥነት ጠላትን ካቀጣናችን ላይ ማስወገድ ያለብን ነው። ጨርሻ ያለባቸው ሞራል አይደለም። ሞራል ሞራል ወታደር ቁልፍ ነው። ይህንን መዘንጋት የለብንም። መቼም ሰዓት ማለት ነው እስካሁን ድረስ ለምንሰራቸው ስራይ ከጠላቶቻችን ጋር ብርጽትና ጋ እንደደረሱ እናውቃለን። ሊደርሱም እኛም ተደብቀን አይደለም ንሰራ ነው በይፋ ነው እየተዋጋን እንዋጋም ነው በዚህ ልክ ከዛሬዋ ቀኝ ጀምረን የኔ ቦታ ይህ ነው። እኔ እዚህ ቤት ነው ማዳያው እዚህ ቤት ነኝ። ተበታትኖና እንደለመደው በየቦታው እንሸጎጣለን። አያሰድ አንድነቱ ተመስርቷል። አንድነቱ እንደተመሰረተ ምን ይጠበቅብናል? አልዘረዝረውም። አንድነቱን እንደመሰረተና አንድነቱን እንደጠረነፍ እንደተጠረነፈ ሁሉም የየራሱ ጎራና የየራሱ ፈንታ አለው። በጎራና በፈንታችን ላይ እየሄርና እየተቆጣጠር ጠላት አንገት የምናስየባበትን መንከርና ማሰርን አለብን። ስልጠናንም በተመለከተ ቦታ ብቻ ማጥናት ነው። አሰልጣኞች አካሎች፣ ልምድ ያላችሁ በራሳችሁም ፍላጎት እንዲሁም ይችላሉ ያልናቸውን ሰዎች እንመርጣለን። ከመሰልጠኛ ቦታ እንዳትርቁ እንድታሰለጥኑ እንፈልጋለን። ከዛሬዋ ቀን ጀምሮ መለያትና ማቋረጥ ስላለብን ይህን ቃለ መጠቅ የማደርግለት የክፍለ ጦር አመራር ነው። ቃለ መጠቅ የማደርገው ለሁለት ቀን፣ ለሶስት ቀንና ለሌትና ቀን ስብሰባ አድርጋችኋል። ከስብሰባው ተነስተህ የምታውቀውን ነገር ያወቃቀሩን፣ የሚያካሄዱን አመሳረቱንም እንድታስረዳን የክፍለ ጦር ዋና አመራር ሸሂማ መሐመድን እጠይቃለሁ። ስለተፈቅድልኝመሰግናለሁ አወቃቀራችን በፍቅር እና በፍቅር ጨርሰን ያው ወደ ኦፕሬሽን ገብተናል። ኦፕሬሽን ዜሮ አራት ቀበሌ በተደረገው ውጊያ ታጋይ ከመጀመሪያው ጀምረን ስንታገል ተጎናችን ሲያታግለን ወጥቶ ወርዶ ምዕራብ ወሎን ሲያንሸቀሸቅ የነበረ የፌዴራልን መከላከያ አርማ በታይ ሚኒሻ፣ ፖሊስ እሱ በገባበት ላይ ሲያስጨንቅ ሲያስጠብብ የኖረ ነው። እንግዲህ ያው ያለለታ ስለሆነ በዜሮ አራት ቀበሌ በተካሄደው ውጊያ ህይወቱ አልፏል። እዚህ ላይ ማንኛውም የአማራ የቤተሰብም ሆነ የሱ ደጋፊ የአገር ውስጥም ሆነ የውጭም የምትረዱልን የሚወራው አሉባልታ ወሬ ሙሉ በሙሉ መቶ በመቶ ውሸት እንደሆነ አረጋግጥላችኋለሁ። የተሰዋው ፊት ለፊት ጥላትን ካለበት ሁለት ምሽግ በመንቀል ሶስተኛ ምሽግ ላይ ሲደርስ የሰራውን ስራ ሰርቶ አንገቱ እስከሚበጠስ ድረስ ጥላትን በማንበርከክ ታሪክ ሰርቶ ፊት ለፊት አስር ሜትር ሙሉ በሙሉ ይቆጣጠር አስር ሜትር ሲቀረው በአጋጣሚ በተተኮሰ ጥይት ሕይወቱ አልፎብናል እንጂ ከሀገር ውስጥም ከውጭም የሱ ደጋሾች ሆናችሁ ለዋሪ ዋልታወሪ እንዲያማችሁ ይችን መልእክቴን እንድትረዱ ስል በዙቹ እጨርሳለሁ። በተጨማሪ ጥያቄ የማደርግልህ እዛ አካባቢ ላይ ሁለት ምሽግ ሰብሮ ሶስተኛ ምሽግ እንዲቆጣጠር ሲል ጠላት ከአራት አቅጣጫ መጣ የሚባለው ወሬ ሰምተናል። ከስንት ወረዳ ነው ሀይል ውስጥ፣ ምን ያክል ነው የመጣው የሚል ጥያቄ ነበረኝ። ይሄ እንግዲህ በመኪና እየተጫጫ ነው የሚመጣው። አራት ሰባት መኪና ነው የመጣው ከላጋምቦ፣ ከከላላ፣ ከሳይንት እና ከመካነ ሰላም ከወግዲ፣ ከዚህ ነው የመጣው ጥላት ያን የመጀመሪያውን ጥላት ደምስሶ ይሄን የመጣን ጥላትን ጥላት በመዋጋት እያለነው ነው ህይወቱ የተሰዋው። ይሄን ነው ያው ማስረዳው ነው። እሺ፣ በተጨማሪ የእሻዋን ግዛው ክፍለ ጦር የዘመቻ ሻማ መምሪያ ኃላፊ አቶ ጀማልስ በአካባቢው ስለ ነበርክ የምታውቀውን ጉዳይ እስኪ አንተም በተጨማሪ ተሰልደህ እንድሮ፣ ስለተሰጠኛ ተሰጠኝ አመሰግናለሁ። ያው ከዛ ድረስ ወደዚህ ለመሰባሰብ አንድ ለመሆን ሁላችንም መጥተን ወደዚህ ቦታ ላይ እንሰባሰብ ብሎን ትልቅ አባታችን አርበኛ አምሳ አለቃ አደም አሊ ወደዚህ ላይ እኛም በቦታው ላይ መጥተን ተከብረን ባለንበት ሁሉንም ነገር አወቃቀር ሰርቶ በቦታው ላይ ኦፕሬሽን መሽም ተጥምቱም ተበፊቱም በጣም የሚወደው ነው እና ከፊት ካፊት እየመራ ነው የሚገባው ማንኛውም ያውቀዋለን ይብን ይሁን ማንኛውንም ቦታ ላይ ከፊት ነው ገብቶ፣ ሁሉንም ቦታ ላይ ከሰበረ ወደ ታየ ቦታው የተቀረሳሰመ ኃይል ነው መጥቶ ድንገት ፈጣሪ ብሎ ለሱ የተላከችው ጥይት ነው እንጂ ማንም ሰው እንትን እንደሌለ፣ ማንም ሰው ከሌላው ግን መቶም ከዛም ወጥቶብን ወደኛ የሌላ ጥላት እንዳላጠቀው ነው የሚገልጸው የሚገልጹ። አመሰግናለሁ። ተመልካቾቻችን እንግዲህ ብልጽግና ብልጽግና ባዕድን የሚያሰራጨው የሐሰት ቡርጋንዳ መሆኑን ካሉት ተግንባር አመራሮችና ተሚዋጉት ኃይል ያገኘ ነው መረጃ ይህን ይመስላል። በተጨማሪ የሳጅን አደም አሊ አጃቢ ሁሉም ጦረኛውን በሙሉ ከ250 በላይ ያላነሰ የጦር ሰራዊት እንደተሰለፈ እና አጃቢዎቹም በጎኑ እንዳሉ ምን ያክል እንደነበረ ውጊያውም እንደት እንደነበረ ሊያስረዳን በባጠገባችን ይገኛል አጃቢ ከማል ነው። እሱን ደግሞ ያለውን ነገር እውነታውን ነገር ለአማራ ህዝብ የማይደብቅ ወይም የማይሰወር ስለሆነ እሱ እንዳስረዳንና ለድጋፎቻችንና ለሙላው አባላት ለማስረዳት ቃለ መጠይቅ እያደረገን ነው። አቶ ከማል እሺ። አመሰግናለሁ። እኔ የአርበኛ ሳጅና አጃቢ ነን። በመሰረቱ ውጊያውን እስከዛሬ ከሚዋጋው የበለጠ ጀብድ ተሰርቷል። ቃኞች በግራ በኩል ገብተዋል። እኛ ደግሞ ታችን ፎቴ በመስመሩ ወደ ላይ እንደዚህ ቆርጠን ተስበን ወዲህ ቤተ ክርስቲያኑ ላይ ያለው ምሽግ አፍርሰን ወዳኛው ጉርጓዴ ቆፈሩበት ምሽግ ላይ አስር ሜትር ቀርበናል። እኛ ስንጠጋ እኛን ተመታ። እኛን አጃቢዎቹን ተቆጥቶ ወደኋላ መለሰን፣ መለሰ በአጋጣሚ ላይ ስናይፐር ተሌለኛው ልጅ ላይ ተቀብሎ ሲተኩስ ነው የቆየው። እሷን እየተኮሰ ቆሞ እንዲያለ እኛን እየተቆጣ እኛን ተቆጥቶ ሲያበቃ ተወሰነ እንደቆመ በዛ በቆመበት ላይ ያው ላት በተኮሰው ተሰውቷል። ዝሮ ዝሮ ጀግና ይሰዋል፣ ትግል ይቀጥላል። እኛም በየሻለቃው እየገባን የሳጅን አደምን ራዕይ ለማስቀጠል አሁንም ዝግጁ ነው፣ ወደፊትም ቃል እንገባለን። አሉባልታዎች ሊወሩ ይችላሉ ቀን 7 2017 ዓመተ ምህረት በየ ስርታው የነበሩ ሻለቃዎች በውጊያ ላይ የነበሩ ሻለቃዎችን ያው የመጨረሻ የክፍለ ጦሩ ምርጫ አካሄድን የነበሩ

አሪዋልታ ይህ አዲስ አይደለም። ያንኑ ስም ነው የስም ቅያሬ ነው ያደረግነው፣ የስም ቅያሬ ነው እንዲያደረግነው። አዲስ ክፍለ ጦር አልመሰረትም። በዚህ ማንኛውም አልቧርታ የምትነዱ ከውስጥም ከውጭም እኛ አዲስ ክፍለ ጦር እንዲያልመሰረት በዛ አረጋግጥላቸዋለሁ። በተረፈ በሳጂኒ ማዲማሊ ያው አብሮን ሲያታግለን ስንታገል ኑሯል። ማንኛውም ይሁን ተውጭም ታገር ውስጥም የሱ ቤተሰብም ወይም የሱ ገዳፊ የሆናችሁ ጥላት በሚያወራው ወሬ ተበርዛችሁ ከጓድ ነው ከዛው ከውስጥ ነው የገደሉት የሚባለው ውሸት ነው። የሞተብን በጥላት ነው። ቀን 8 2017 ነው ውጊያው 04 ቀበሌ ላይ ነው ውጊያው የተካሄደው። በሚወራው ወሬ ሊያማችሁ እንደማይችል አረጋግጠላችኋለሁ። የሞተው በጥላት ነው ግን ጥይት አይደለም የሞት። ስለዚህ ከምንም በላይ ማወቅና መረዳት እንዳለባችሁ ስል ይችን ቃላቴን እሰጣለሁ። እሺ በተጨማሪ እዛው ላይ በተጨማሪ እዛው ላይ ዜሮ አቤ ላይ ወጤ ውጊያ በነበረ ሰዓት ሁለት ምሽግ ሰብሮ ሶስተኛ ምሽግ ላይ ተሰዋው ብላለሁ። ያሰዋችም እዛው በነበረ ላይ እንዳለህም ብዙ መረጃ ስላለን እዛው ላይ የምታብራራው እንዳለ በተጨማሪ ይሄ እኮ እግል ልኩልህ ዞሮ ዞሮ እዛ ላይ ያው ምሽግ ምሳሌ መስጊዱ አካባቢ የነበረ እና ቤተ ክርስቲያን አካባቢ ያለውን ምሽግ ለቋል። ሶስተኛው መጨረሻ የሆነች ቤት አለች። እዛች አካባቢ ላይ እዛች አካባቢ ላይ ነው ምሽጋቸው የነበረው። ያ ሲል ነው። በአጋጣሚ ቤተ ክርስቲያኗ ጋር ቤተ ክርስቲያኗ ቅምጥ ላይ ሆኖ ሲተኩስ ነው የተሰወረ። ስለዚህ ከፊቱ ምንም የወገን ኃይል የለም፣ ጠላት ብቻ ነው ያለው። ጠላት በጠላት በተመታ ጥይት ተወርቆ ተመቶ እዛ ላይ እኔ አመሰግናለሁ። ያው ስሜት ገብቷል። ፋኖ ከማል ንጋበላለን የሳጅን ደማሌ ወይም የአባናዴው አጃቢ ነኝ። ያው ካለበት ቦታ ሻለቃዎችን ሰብስቦ ለሶስት ቀን ቀዝር ስብሰባ አድርጓል። አደረጃጀትን ፈጥሮ ሁሉም ባለበትም ቢሆን የስም ቀይር እናድርግ፣ ንጉስ ሚካኤል ወደ ውስጥ ስላደገ አርበኛ ተሾመ በሚል ክፍለ ጦር መሰረተ። እንግዲህ ዛሬ በአዲሱ ክፍለ ጦር እስኪ ዘመቻ እናድርግ አለ። ያው ኦፕሬሽን ይወዳል እና እሱ ልምዱ ነው። ኦፕሬሽን ይወዳል እና ወደ ኦፕሬሽን ሄር ቃኞች በስተ ጎራ በኩል ገቡ። እኛ ደግሞ የተወሰነ እግረኞች ይዘን በመስመሩ ጋ አድርገን ገባን። መስመሩ ላይ ገባን እና ወደ ላይ መስጊድ ምናምን አላሉ። እኔ ልዩ ቦታውን ሆን አላቀውም፣ ጨለማ ነው። እየተኮስን እያለ ስንገባ ለቀቀ። ቦምብም እየተጣለ የመጀመሪያው ምሽግ ካብ ነበረ ለቀቀ። ቀጠለና ደግሞ ቤተክርስቲያኗ ጋር መሸገት ሌው ጋር ከዛም ለቀቀ። እሷን ተቆጣጠርን እና ቤተክርስቲያኗን ተተግነን እየተኮስን እያለ እኛንም እየተቆጣ እያለ ወደ ጥላትን የአስር ሜትር ቀድር ቀርበናል። እየተያየ ነው፣ ጨረቃ ነው። የአስር ሜትር ቀድር ቀርበ ነዋል። ያው ሳጅንን የሚያውቀው መቼም ቆሞ ነው የሚተኩሰው ተንበርክኮ ቁጭ ብሎ ምናምን እንደዚህ አይመቸውም፣ ቆሞ ነው የሚተኩሰው። ቆሞ እየተኮሰ እያለ እኛንም እየተቆጣ ወደ ወደ ፊት እየሄድን ከወዲያም ቃኞች ገብተውበታል። ጥላትን ጥላት እጅ ሊሰጥ እነዛም የተረፉት የወደኛው ዶጋ መድ ነው የተረፉት እጅ ሊሰጡ ባሉበት ሰዓት ቢያንስ ዘጠኝ ሰዓት አካባቢ ይሆናል። ሳጅን የወደቀበት የተመታበት ዘጠኝ ሰዓት አካባቢ። ከፊታችን አንድም የወገን እንትን የለም። የመጀመሪያው እኛንን ያው እሱ ከፊት ለፊት ይሄዳል። አባሩን እየተቆጣ ተፊት እንዳይሄዱ እኛንም እየተቆጣ እሱ እየተኮሰ እኛንም ወደፊት ስንሄድ ተቆጥቶ መልሶ ከኋላው ካስቀመጠን በኋላ እኛ ተኋላው መመለስ ስናውቅ ሲያቅ እሱ ወደፊት ተኩስ ጀመረ። ጠላት የሚያየው ጊዜ ማለት ነው። ግማሹ ይጮሃል፣ ግማሹ ይላል ጠላት፣ ግማሹ በለው ይላል ምናምን፣ በቃ እንጫጫሉ። በዛ አጋጣሚ ሳጅን ተሰዋ። ከተሰዋ በኋላ ይዘን ስንወጣ ትንሽ ያው የተወሰነ ርብርብ ባደረጉ፣ ከኋላ ቃኞች ገቡባቸው ወደኛ፣ ያው እንትን መስዋዕቱን የሰሙ መሰለኝ ትንሽ ብርጌድ ነበርና እንደማንም ብለን ያው ጥላትን ሳናሳይ አውጥተነዋል። ትልቅ ርብርብ አድርገን አውጥተነዋል። ከዛም በኋላ እኛ ከወጣን በኋላ ደግሞ ከወዲያ በኩል እኛ ታችን አስክሬን ይዘን ዙረን ወደ ብስቅሎ ይዘን ስንዞር ከተማው ባለበት ቃኞች ሙሉ ገብቶ ነበረ። እኛ ከወጣን በኋላ አምስት ቦምብ ተጥሎ ውጊ አድርገዋል። እኛ ከወጣንም በኋላ ማለት ስለዚህ በዝልክ ነው ሳጅን አደም ያው ነፍሱን ለጀነት ይበለው። ፈጣሪ ማረው። ጀግና የጀነት ነው። በዚህ ልክ ነው ያው ጸሎት ነው። የሳጅን ትግል ይቀጥላል። ዛሬም ቃል እንገባለን፣ ነገም ወደፊት ይቀጥላል። በዚህ ልክ ነው ሳጅን የተሰዋው። ከወገን የሚለው ነገር ከኛ ያየ ከኛ ወይም በጎናችን አለ። ፋይናንሱ ብዙ ርብርብ አድርገናል ለማውጣትም። በወገን የሚለው ጭራሽ በፍፁም አይደለም። ጥላት ተኩሶ በመታወቅ ጥይት ከወደዚህ ገባ ነው ከወደኋላው ከወደ ኋላው ነው ይወጣ ያሉት እንዴት እንደወጣ ያው ሁላችሁም ስለምታውቁት፣ እንደት አድርገን እንደወጣ፣ ከዛም በኋላ አልሀምዱሊላ በእጃችን ይዘን መጣን። ያው ህዝባችን ጋር ተንከባክበን አፈራረሰናል። ጨርሻለሁ። አመሰግናለሁ። እናመሰግናለን። መሰግናለን። ሌላ ስለተፈቀደልኝ አመሰግናለሁ። እኛ ሳጅን አባናዴው ሳጅን አደም አሊ ገና ካይሰዋ በየቦታው በየድሮ ያሉትን ሰብስቦ አመራር ታይቀር አዋሩለን የዛኑ ቀን እሱ ሊሰዋ ትግሉ አይቆምም። አሁንም የሱን ራዕይ ይዘ አሁንም እንቀጥላለን።